ሰላም ጤና ይስጥልኝ፣ ክቡራን ተመልካቾቻችን። ከኢቲቪ ፓርላማ ቻናል ወደ እናንተ እየደረሰ እንገኛለን። በዛሬ የምክር ቤት ውሎ የመንግስት ወጪ አስተዳደር እና ቁጥጥር ጉዳዮች ቋሚ ኮሚቴ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የቴክኖሎጂ ምርምርና የእውቀት ሽግግር ውጤታማነትን በተመለከተ የኦዲት ግኝትን ሪፖርት አስመልክቶ ውይይት ሲያደርግ ውሏል። ይህንንም ማዕከል በማድረግ እዚህ እንግዳ ጋብዘናል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዚዳንት የሆኑትን ዶክተር ለሚ ጉታን ስቱዲዮ ጋብዘን ብዘን፣ በኦዲት ግኝቱ ላይ አንዳንድ ሀሳቦች እናነሳለን። አብራችሁን ቆዩ። በቅድሚያ እንግዲህ ዶክተር ለሚ ለሰጡኝ ጊዜ ከልብ አመሰግናለሁ። ነኝ እጅግ በጣም አመሰግናለሁ። እንግዲህ ቀዳሚ ጥያቄ የማደርገው ዛሬ በነበረው የምክር ቤት ውሎ ከኦዲት ግኝት ጋር በተገናኘ ሐሳቦች ስንለዋወጥበት ነበር ወይስ ሲደረግበት ነበርና የመነሻ ጥያቄ እንደሆነ የማነሳው ለጥናትና ምርምር ስራዎች የሚያዘጋጁ መሰረተ ልማቶችን በዩኒቨርሲቲ ደረጃ ከማቋቋም እና አቅማቸውን ከማሳደግ አንጻር በተገናኘ ከኦዲት ግኝቱ በኋላ ምን የተለየ ስራ እየተሰራ ይገኛል? እጅግ በጣም አመሰግናለሁ። ይሄ የምርምር መሰረተ ልማት ለአንድ አገር ምርምር ስራዎች በጣም ወሳኝ እና የመጀመሪያው ስራ ነው የሚሆነው። ኦዲቱ ከተካሄደ አንድ አመት አካባቢ ሆኖታል። መጀመሪያም ስንሰራ የነበረው አሁንም ከኦዲት ግኝቱን በኋላ እየሰራን ያለ ነው በርካታ መሰረተ ልማቶች አሉ። ይህንን በሶስት መልክ ማየት ይቻላል። አንደኛ ያሉትን የምርምር ላቦችን፣ ወርክሾፖችን እና ሌሎችን ፋሲሊቲዎችን አቅማቸውን የማሳደግ ስራ እየሰራን ያለ ነው። ሁለተኛ ደግሞ አዳዲስ ላቦራቶሪዎችን ለማቋቋም የጨረታ አዘጋጅትን፣ በጨረታ ሂደት ላይ ያሉ አሉ። በሶስተኛ ደረጃ ከዚህ በፊት የተጀመሩ የተጀመሩና በጨረታ ሂደት ላይ ያሉትን የምርምር ስራዎችን ወይም ላቦችን ወደ መጨረሱ የመሄድ ስራ ነው። ይሄ ምናልባት እንደ ሀገርም በጣም ወሳኝ የሆነና የሀገሬን የምርምር አቅም ሊያገሎቢት የሚችል የምርምር ፓርክ በዩኒቨርስቲ ውስጥ ተገንብቷል። ለዚህ የምርምር ፓርክ ግንባታው ተጠናቆ ርክክብ የተደረገበት የተደረገበትና በዚህ ምርምር ፓርክ ውስጥ ሊገቡ የሚችሉ የዘመኑን የዋጁ ቴክኖሎጂዎችን መሰረት ያደረጉ በመቶ ሚሊዮን ዶላር ከኮሪያ ሀገር በተገኘው መንግስት ለመንግስት የፈረመው የረጅም ጊዜ ብድርን መሰረት በማድረግ ሰላሳ የሚሆኑ የምርምር ላቦች በመቋቋም ላይ እንገኛለን። ይህንን ላብ ውስጥ የሚገቡ የላብራቶሪ እቃዎች በኮሪያ ነገር በአሁኑ ጊዜ እየተመረቱ ነው ያሉት። በሚቀጥለው አንድ አመት ተኩል አካባቢ እነኚህ እቃዎች ተመርቶ፣ ሰላሳ ላቦቹ ተደራጅቶ በሚያልቁበት ጊዜ እንደ ሀገርም ትልቅ ላቦራቶሪ አቅም ይፈጥራል ብለን እናስባለን። ከዚህ ጎን ለጎን ለምርምር ስራችን የሚያግዙ የዳታ ሴንተርም ገንብተን ጨርሰን ወደ ስራ ያስገባንበት ሁኔታ ነው ያለው። እንግዲህ የምርምር አቅም በአንድ ጊዜ ሙሉ በሙሉ ተገንብቶ አልቅም ከኦዲቱ በፊትም ሆነ ከኦዲቱ በኋላ እየሰራናቸው ያላቸው ስራዎች አሉ። እነዛን ስራዎች አጠንክረን እንዳለን የሚል እውነት ያለ። እንግዲህ ጥናትና ምርምር ሲደረግ የራሱ ሆነ አሰራር ያስፈልገዋል። ስለዚህ አንድ ጥናትና ምርምር ሲከናወን ለራሱ ለጥናቱ የሚሆን በጀት ይመደብለታል። ይህን በጀት የሚተዳደርበትን ስርዓት ከመዘርጋት አንጻር በኦዲት ግኝቱ ላይ እንደ ክፍተት የተነሱ ነጥቦች ነበሩ እና እነዚህን አድራጅቶ ከማስተካከል ከማረም አንጻር የምርምር እድገቱና ቁጥጥሩንም ከማሳለጥ አንጻር ምን የተለየ ስራ ጨመራችሁ? እውነት ነው እንግዲህ ኦዲቶ የተካሄደው ለአምስት አለፉት ዓመታት ውስጥ የተሰሩ ስራዎች ላይ መሰረት ያደረገ ነው። እንግዲህ አንድን ምርምር ውጤታማ ለማድረግ የምርምር ስርዓቱን ቁጥጥሩን፣ ክትትሉን በተለያዩ ህጎች፣ ደንቦች፣ መመራዎች የማስደገፍ ስራ በጣም አስፈላጊ ናቸው። በእኛ በኩል የወጡ መመሪያዎች የመጡ ደንቦች እና ፖሊሲዎች ነበሩ። አገራዊ ፖሊሲን እና አገራዊ መመሪያን መሰረት አድርገን ሰርተን በሴኔት ያጸደቅናቸው አሉ። ኦዲት ግኝት ሆኖ የቀረቡ አንዳንድ ስፔሲፊክ የሆኑ መታየት ያለባቸው ጉዳዮችን በኦዲቴን የቀረበውን አይተን ባለፈው አንድ ዓመት ተኩል ውስጥ መጀመሪያ ተጀምሮ በሴኔት ያልጸደቁ አዳዲስ የኦዲተሩን ሀሳብ መሰረት ያደረጉ ጋይድላይኖች ወይም መመራዎችን ፖሊሲዎችን አዘጋጅተን ሰባት የሚሆኑ መመራዎችን አጽድቀን ወደ ስራ የገባንበት ሁኔታ ነው ያለው እንግዲህ እነኚህ መመራዎች ተግባራዊ መሆን ጀምሯል ከ2017 መሀል ጀምሮ ስለዚህ እነዚህ የነበሩትን ክፍተቶች እኛ ያላየናቸው ግን ኦዲተር ጀኔራሉ ባለሙያዎች ኮሜንት የተደረጉትን ሙሉ በሙሉ ይፈታሉ ብለን እናስባለን። ይህንን ተግባራዊ አድርገን ደግሞ ምናልባት ያልታዩ ነገሮች ካሉ በየጊዜው ከፌዴራል ኦዲትም ከትምህርት ሚኒስቴርም ከሚመለከታቸው አካላት የፓርላማ ቋሚ ኮሚቴውንም ጨምሮ ኮሚኒኬት እያደረግን የተቋሙን ኤፊሽንሲ እና የተቋሙን የማስፈጸም አቅም እያጎሉበት የሚሄድበትን ሁኔታ እንፈጥራለን ብዬ አስባለሁ። ጥሩ። እንግዲህ ዶክተር ሌላው ጥናትና ምርምር ሲደረግ ሁልጊዜ ሲኔር በሆኑ ተመራማሪዎች ብቻ ሳይሆን ሴቶች ተመራማሪዎች እንዲሳተፉ ይጠበቃል። አካል ጉዳተኞች እንዲሳተፉ ይጠበቃል። ይሄ ደግሞ ከኦዲት ግኝቱ ጋር በተያያዘ ቁጥራቸው አነስ እንዳለ ሲጠቆም ነበር በውይይቱ ላይ እና ይህንን ከፍ ለማድረግ የሴቶችን ተሳትፎ ወደዚህ ወደ ጥናትና ምርምር የሚመጡበትን መንገድ ከፍ ከማድረግ አንጻር ከአካል ጉዳተኞች ጋር በተያያዘ በዚህ ስራ ላይ ወይም በዚህ የጥናትና ምርምር አስተዋጽኦ እንዲያበረክቱ ምን አይነት ስራዎችን ጀመራችሁ? በጣም ወሳኝ ኮሜንት ነው። ከኦዲተሩም የወሰነው ኮሜንት ቢኖር እና ወደ ስራ የገባ ነው ይሄ ነው። አንደኛ በዩኒቨርስቲያችን ምርምሮች በሚካሄዱበት ጊዜ አንድ ተመራማሪ ብቻውን የምርምር ሀሳብ አቅርቦ ብቻውን ዶክመንት አድርጎ ሰሚት አረግ፣ ምርምሮቻችን መልቲዲስፕሊነሪ ናቸው በተለያዩ ተመራማሪዎች የሚቀርብ ነው። እነኚህ ተመራማሪዎች ደግሞ ሲኒየር ስታፎቻችን እንደዚሁም ጁኒየር ተመራማሪዎቻችን በጋራ ሆኖ በተለያየ ዲሲፕሊን ውስጥ ያሉት እንከሬጅ ይደረጋሉ። በዛ መልክ ነው ሲኒድ የነበረው። ነገር ግን እንደ ክፍተት የታየው ሴት ተመራማሪዎቻችን ቁጥሩ በጣም ትንሽ ነበር። እኛም ይህንን ኮሜንት ተቀብለን እንዴት አድርገን ሴት ተመራማሪዎቻችንን እናበረታታለን፣ ሴት ማምራኖቻችን ወደ ምርምር እናመጣለን ብለን በኮሜንቱ ላይ ተንተርስን ውይይት ካደረግንና አቅጣጫ ካስቀመጥን በኋላ ለሴት ተመራማሪዎች የሚሆን ለወጣት ተመራማሪዎች እንደዚሁም ለአካል ጉዳተኞች መሰቀል ለብቻ እንዲወጣ ነው ያደረግነው። በ2017 ዓ.ም ጀምሮ ይህንን አካሄድ በመጠቀማችን በርካታ ሴት ወጣት መምህራኖቻችን ፕሮፖዛሉን በማዘጋጀት የምርምር ሂደቱ ፕሮፖዛሉ ማለፍ በሚገባው ፕሮሴስ እና ፕሮሲጀር ውስጥ አልፎ ወደ 35 የሚሆኑ ሴት ተመራማሪዎቻችን በምርምር ስራ ውስጥ ገብቶ እየሰሩ ነው ያሉት። ይህንን ሂደት በ2018ም ኮሉ ወጥቷል። ተመሳሳይ የሆነ ውጤት እናገኛለን ብለን እናስባለን። ኢንፋክት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የሴት ማምራን ቁጥር ራሱ ካለው ሬሽዮ በጣም ያነሰ ነው። ይህንን አድሬስ ለማድረግ ዩኒቨርስቲያችን ባለፉት አምስት ተከታታይ አመታት ከሚያስመርቃቸው ተማሪዎች ውስጥ የተወሰነ ፐርሰንት የፖስት ግራጁዌት እድል በመስጠት እነኛን ሴት ተማሪዎች ጥሩ ውጤት ያመጡ ሴት ተማሪዎችን እዛው በማስቀረት ማስተርሳቸውን እንዲማሩ በማድረግ የተቋሙ ጥሩ ውጤት ያመጡና የእኛን ክራቴራ ያሟሉ እና በዛ ፔፐራቸውም ይሁን የቴስስ ፔፐራቸውም ግሬዳቸው የእኛን ክራቴራ የሚያሟሉትን ተመራቂዎችን አይዘር የፒኤችዲ ፕሮግራማቸውን እንዲቀጥሉ ወይም ደግሞ በእኛ ዩኒቨርሲቲ ውስጥ ተቀጥሮ እንዲያስተምሩ እያደረግን ያለው በዚህም ጥሩ ውጤት ያገኘንበት ሁኔታ ነው ያለው። እና በዚህ በሴቶችን አካል ጉዳተኞችን እና ወጣቶችን በመበረታታት ሁኔታ እንግዲህ አሁን ባለፉት ሁለት ሶስት ዓመታት ስንሰራ የነበረው ስራ በቀጣይነት ከሰራ ነው ብዙ ለውጥ እናመጣለን ብዬ አስባለሁ። እንግዲህ ሌላው ዶክተር በተለይ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የተቋቋመበትም አላማ ለየት ይላል ከሌሎቹ ዩኒቨርሲቲዎች አንፃር። እንዲሁም ደግሞ እያንዳንዱ ጥናት በሚደረግበት ሰዓት ከፍተኛ የሆነ ባጀትን ይጠይቃል። እነዚህ ጥናት በተመሳይ ሌላ ዩኒቨርሲቲዎች ውስጥ ይከናወናሉ። ነገር ግን የጥናት ድግግሞሽ እንዳይኖር ለማድረግ ምን ያህል የተለየ ስራ ይሰራል? ምክንያቱም ከአቻ ተቋማት ጋር ሊሆን ይችላል ከሌሎች ተቋማት ጋር። ከዛ ውጭ ደግሞ የተጠኑ ጥናቶችን ወደ አንድ ዳታቤዝ ለመሰብሰብ እንደ ዩኒቨርሲቲ ምን የተሰራ ነገር አለ? ይህም ሌላ የኦዲት ግኝቱ አካል ስለነበር ይህም ጥሩ ጥያቄ ነው ስነሳም የነበረ ስለሆነ አንደኛ የሚሰሩ የምርምር ጥናቶቻችን ድግግሞሽ እንዳይኖር፣ ኩረጃ እንዳይኖር የአንዱን ምርምር ሌላው ገልብጦ እንዳያመጣ ወደ ስምንት የሚን ዩኒቨርሲቲዎች በአዲስ አበባ ዩኒቨርሲቲ አስተባባሪነት የፕላጃሪዝም ሶፍትዌር ገዝተን ምርምሮችን ድግግሞሹን ለማስቀረት እና የምርምር ውጤቶቹም ራሳቸው ከሌላ ቦታ ያልተኮረጁ መሆናቸውን የምናጣራበት አለ። ሌላው ምርምር በሚቀርብበት ጊዜ ብዙ ስቴፕ ውስጥ ነው የሚያልፈው። ሪቪው ይደረጋል በዲፓርትሜንት ደረጃ ሪቪው ይደረጋል በሴንትራል ደረጃ በኮሌጅ ደረጃ ሪቪው ይደረጋል። ሴንትራሊ ሪቪው ኮሚቴ አለ። እነዛን ኮሚቴዎች ሪቪው አድርገው ለሴኔት ስታንዲንግ ኮሚቴ ያቀርባሉ። ከዛም መጨረሻ ላይ የተወሰነ የገንዘብ በላይ በተለይም አንድ ሚሊዮን እና ከዛ በላይ ባጀት የሚመደብላቸውን ፕሮጀክቶች ዩኒቨርሲቲ ማናጅመንት አንድ በአንድ ቁጭ ብሎ አይቶ ነው አፕሩቭ የሚያደርገው። እነዚህ ሪቪወሮች የሚያዩት አንደኛ ኦሪጂናሊቲውን ነው። ይሄ ምርምር ሀሳብ ኦሪጂናል ወይ፣ ከዚህ በፊት አልተሰራበትም ወይ ብሎ የሚያዩበት ሁኔታ ነው ያለው እና በእነዚህ ሂደት ነው እየተከታተልን ያለ ነው። ዳታን በተመለከተ ናሽናል ዳታቤዝ ኦዲተሩም። እንደ ኮመንት የቀረበው ናሽናል ዳታ ዳታቤዝ ለማዘጋጀት በጣም በዩኒቨርሲቲ ደረጃ አስቸጋሪ ሊሆን ይችላል። ይህንን የትምህርት ሚኒስቴሩ ባልደረቦችም ቅድምም እንዳነሱት እንደ ሀገር ሂሚስ የሚል ሲስቴም እስታብሊሽ ተደርጎ ናሽናል ዳታ ቤዝ በሀገር ደረጃ በሁር ከሁሉም ዩኒቨርሲቲዎች ከእኛ ከሀገር ውስጥ ብቻም ሳይሆን ከሌላ ቦታ ያሉትን ዳታ ቤዞች ናሽናል ዳታ ቤዝ እየተዘጋጀ ያለበት ሁኔታ ነው ያለው ይሄንን በእኛ ዩኒቨርሲቲ እንዴት አድርገን ነው ልንቀርፍ የምንችለው? የሚለው ባለፉት ሶስት ዓመታት ስንገነባ የነበረው ዳታ ሰንተር ቅድም እንዳልነው ጨርሰናል። እንግዲህ አሁን የማሰባሰብ ስራ እንሰራለን። የእኛ ዩኒቨርሲቲ የተሰሩ ስራዎች አሉ፣ እነሱ ኦልሬዲ ውጤቶቹም አሉ፣ የተላለፉም አሉ፣ ፓብሊሽ የተደረጉም አሉ። ከሌላ ቦታ ያሉትን የምርምር ውጤቶችን በዩኒቨርሲቲ ደረጃ ማቀናጀት በሚንችለው ሌቭል ለማቀናጀት እየሰራን ያለው ሌላው እንደ ሳይንስ እና ቴክኖሎጂ ዩኒቨርሲቲ በቅርብ ጊዜ ከአንድ ዓመት በኋላ የጀመርነው ምንድን ነው? ሶፍትዌር ማናጅመንት ሪሰርች ማናጅመንት ሲስተም ስታብሊሽ አድርገን፣ ይሄ ሪሰርች ማናጅመንት ሲስተም ውስጥ ሁሉም እስካሁን የተሰሩ ስራዎች እዛ ውስጥ ቋት ውስጥ እንዲገቡ ነው ያደረግ ነው። እንግዲህ በዩኒቨርሲቲ ደረጃ ያለው ብቻ ሳይሆን ሌላ ቦታ የተሰራውም። ወደ አንድ ቋት ለማምጣት ትምህርት ሚኒስቴር እየሰራ ያለው ስራ እንደተጠበቀ፣ የሆነው በእኛም በኩል እንቅስቃሴው ተጀምሯል። ይሄም በጋራ የምንሰራ ከሆነ የሪሰርች ዲግግሞሽን ማስቀረት ይቻላል ብዬ አስባለሁ። ሌላው ደግሞ ጥናትና ምርምር ከተደረገ በኋላ ተደራሽና ሊኖሩ ይገባል። ለተጠቃሚዎች መድረስ መቻል አለበት። ዩኒቨርሲቲም ከተቋቋመበት ዓላማ አንፃር ይህንን ነገር ማስፋት ነው። የእውቀት ሽግግር ማድረግ ነው። ይህንን በማድረግ ረገድ የነበረ ክፍተት እንዳለ ይጠቆም ነበር። ይህንን ስለማረም ምን ያን ስራዎች ተሰሩ? እውነት ነው። አንድ ምርምር ከተሰራ በኋላ ሸልፍ ላይ መቀመጥ የለበትም። ብዙውን ጊዜ ምርምሮች ሸልፍ ላይ ይቀመጣሉ፣ ወደ ኮሚኒቲ ወደ ተጠቃሚ አይድም የሚል ኮሜንቶች አሉ። ነገር ግን እንደ ዩኒቨርሲቲ በእኛ በኩል አንድ ምርምር ተሰርቶ በሚያልቅበት ጊዜ አይዘር በኢንተርናሽናል ጆርናሎች ላይ መታተም አለበት፣ ወይ ደግሞ በየጊዜው ናሽናል ኮንፈረንሶችን እናዘጋጃለን፣ ኢንተርናሽናል ኮንፈረንሶችን እናዘጋጃለን። እንደዚሁም ደግሞ ከኢንዱስትሪዎችና ባለድርሻ አካላት ጋር ተገናኝተን ስለ ምርምሩ ኮንሰፕት የምንዋይበት አለ። ስለዚህ በዚህ መልክ ዲስሚኔት የሚሆን አለ። ሌላው የማህበረሰብ ፕሮጀክቶች አሉ። የማህበረሰብ ፕሮጀክቶች አነሳሳቸውም አብዛኞቹ ከማህበረሰብ ጥያቄ ነው የሚነሱት። በእኛ አካዳሚክ ስታፍ ወይም ተመራማሪዎች የሚቀርቡ ሀሳቦችም ከሆኑ መጨረሻ ላይ ያ የማህበረሰብ ፕሮጀክት ውጤቱም የሚሰጠው ለማህበረሰቡ ነው። ውጤቱን ሰጥቶ ማቆም ሳይሆን ያ የቀረበው የመፍትሄ ሀሳብ በትክክል መሬት ወርዷል ወይ ለውጥ አምጥተዋል ወይ ብለን ማየት ይቻላል። ለምሳሌ እንደ አንድ ምሳሌ ባነሳል የዛሬ ሰባት ስምንት ዓመት አዳማ ከተማን ጎርፍ በጣም ያጠቃተ ነበር። ይሄ ትልቅ ዩኒቨርስቲ እያለ የህብረተሰቡ ክረምት በመጣ ቁጥር ህይወቱ የሚያልፍበት እና ችግር ውስጥ የሚ ንብረቱም የሚወድሚበት ሁኔታ መኖር የለበትም ብለን ስትሮንግ የሆነ ቲም አቋቁመን አጠቃላይ ጥናት ካደረግን በኋላ ለከተማ መስተዳደሩ ሰጠን። ከተማ መስተዳደሩ ያንን ጥናት ተቀብሎ ሥራ ላይ አዋለ። መደረግ ያለበት ዝርዝሩ ብዙ ስለሆነ እዛ ውስጥ አልገባም። አግሬሲቪሊ ስራ ላይ በማዋሉ በሚቀጥለው ክረምት ላይ አንድም የሰው ህይወት ሳይጠፋ አንድም ንብረት ሳይጠፋ ያንን ትልቅ ክረምት ልናልፍ ይችለናል። እኛ የምንሰራው የማህበረሰብ ፕሮጀክቶች ለተነሳለት ማህበረሰብ ሄዶ ተግባራዊ ሆኖ ለውጥ ማምጣቱን ማየት አለብን። እንደ ክፍተት የተነሳው ኢምፓክት አሰስመንት ጋይድላይን የላቸውም የሚል በኦዲተሩ ቀርቦ በኛ በኩልም ይሄንን ተቀብለን ኢምፓክት አሰስመንት ጋይድላይን አዘጋጅተን በሴኔቱ አጸድቀን አሁን ወደ ስራ ገብተናል። በእያንዳንዱ ፕሮጀክት ላይ ኢምፓክቱን አሴስ የምናረግበት እና ለውጡን የምናይበት፣ ለውጡ ደግሞ የመጣውን ለውጥ ፖዚቲቭ ካልሆነ ደግሞ ምንድን ነው ችግሩ ብለን የምናይበት ሁኔታ በጋይድ ላይን መደጋፍ አለበት። ይህን ፖዚቲቭ ተቀብለን ወደ ስራ የገባንበት ሁኔታ ነው ያለው። ሌላው አዳማ ሳይንስና ቴክኖሎጂ የተሻለ ውጤታማ እንዲሆን ከሚደረግለት ድጋፍ ክትትል አንደኛው በዚህ በፌዴራል ዋና ኦዲተር የሚደረግለት የኦዲት ግኝት ማጣሪያዎች ስራዎች ናቸው፣ ግምገማዎች ናቸው። ከዛ ባለፈ ደግሞ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ደግሞ ክትትልና ቁጥጥር ያደርግላቸዋል። ዛሬ እንደነበረን ውይይት ደግሞ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ደግሞ ከኦዲት ግኝት ጋር በተያያዘ እንደዚህ አይነት ድጋፎችን ክትትሎችን ያደርጋል። ይህ መደረጉ ምን ያህል እየጠቀሙ ነው አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የተቋቋመበትን ዓላማ ከግብ እንዲያደርስ ውጤታማ እንዲሆን ምን ያህል እየጠቀሙ ነው። እኔ ምናልባት እዛ ስብሰባ ላይም የመጀመሪያ ስቴትመንት ምንድን ነው፣ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሁለት በሳይንስና ቴክኖሎጂ ዘርፍ የተለዩ ዩኒቨርሲቲዎች አንዱና ምናልባትም በዕድሜ አንጋፋው ነው። ይሄ ዩኒቨርሲቲ ተማሪዎችን የሚቀበለው በፍላጎታቸው በምርጫቸው መዝግቦ ተጨማሪ የመግቢያ ፈተና ሰጥቶ ያንን የመግቢያ ፈተና ያለፉትን ተማሪዎችን ነው የምንቀበለው። ስለዚህ ይሄ ዩኒቨርሲቲ በተለያዩ አካላት የፌዴራል ጄኔራል ኦዲት ሊሆን ይችላል፣ በትምህርት ሚኒስቴር ሊሆን ይችላል፣ የፓርላማ ቋሚ ኮሚቴ አካላት ሁለት የተለያዩ የፓርላማ ቋሚ ኮሚቴ አካላት ዩኒቨርሲቲውን ይከታተላሉ፣ ያግዛሉ፣ ይደግፋሉ። በትምህርቱ ዘርፍም እንደዛው በዚህ በፋይናንሱና በንብረት አስተዳደሩ ሁለተኛው ቋሚ ኮሚቴና ሌሎቹ ይህንን እኛ እንደ ትልቅ ኢንፑት ነው የምንወስደው፣ እንደ ትልቅ ኦፖርቹኒቲ የምንወስደው። ስለዚህ በተለይ አሰራር ጋር የተገናኙ ከጋይድላይኖች፣ ከመመራዎች፣ ፖሊሲዎች፣ ህጎች፣ ደንቦች በትክክል ስራ ላይ ማዋላቸው አለማዋላቸውን በተመለከተ እየሰራን ያለ ነው። አካሄዳችንን በትክክለኛ ፓዝ ላይ ነው ያለ ነው ወይስ የሆኑ ክፍተቶች አሉ ብሎ መጠቆሙ እኛ በትልቅ ሁኔታ ነው የምናየው። ምክንያቱም ይህንን ስናስተካክል ይህንን ወደ መንገድ ስናመጣ ነው አብዛኛው ተማሪ ዩኒቨርሲቲ መርጦ ወደ ዩኒቨርሲቲ የሚመጣው። እኛ በምንሰራቸው ስራዎች፣ በምናከናወናቸው የጥራት ያለው ትምህርት ተማሪዎች ኢንተርናሽናል ኮምፒታንት ሆኖ እንዲወጡ የምናረጋቸውን የምንሰራቸው የምርምርና የቴክኖሎጂ ሽግግር፣ የማህበረሰብ አገልግሎቶቹ በሙሉ እነኚህ ቋሚ ኮሚቴዎችም አጠቃላይ የጀነራል ኦዲትም የትምህርት ሚኒስቴርም የገንዘብ ሚኒስቴርም የሚሰጡን እንግባቶች በፖዚቲቭ ተቀብለን ወደ ስራ እያስገባና እየታገዝንም ያለንበት ሁኔታ ነው። በዚህ አጋጣሚ እነኚህን መስሪያ ቤቶችም አመራሮችንም አጠቃላይ እዚህ ውስጥ ኢንቮልቭ የሚያደርጉትን ግለሰቦችንም ጭምር በዩኒቨርስቲ ውስጥ ማመስገን ይፈልጋሉ። መጨረሻ ጥያቄ ማድረጋትን ላንሳ። የፌዴራል ዋና ኦዲተር የሚሆን ዛሬ በነበረን ስብሰባ ላይ የመንግስት ወጪ አስተዳደርና ቁጥጥር ጉዳይ ቋሚ ኮሚቴ የሰጣችሁ ግብረ መልሶች አሉ፣ ከኦዲት ግኝት ጋር በተያያዘ ይህንን እንደ ቤት ስራ በመውሰድ ሳይንስና ቴክኖሎጂ ዩኒቨርሲቲ የጀመራችሁን ስራዎች ለማጠናከር ከእቅዱ አንድ አካላት በማድረግ ለመስራት ያለውን ቁርጠኝነት ምን ያህል ይሄ በጣም ወሳኝ ፓርቱ ነው። በስብሰባውም ላይ ሚገልጫለው ከዚህ በፊት እዛ ላይ ከተቀመጡት ኮሜንቶች አብዛኛውን በሚያስብል መልኩ ወደ ተግባር ቀይረን የመስተካከያ ስራ ሰርተን ያስተካከልናቸውን ነገሮች ደግሞ ለፌዴራል ኦዲትም ለገንዘብ ሚኒስቴርም ባለፈ ሳምንት ደግሞ ለፓርላማ ቋሚ ኮሚቴም ሰሜት አድርገናል ዶኩመንቱን። የሚቀሩ በሂደት ላይ ያሉ የተወሰኑ ነጥቦች አሉ። ዛሬም ደግሞ የተሰጡ አቅጣጫዎች አሉ። በክብርት ጀኔራል ኦዲተርም እንደዚሁም በክብርት የቋሚ ኮሚቴ ሰብሳቢ እዚህ ወክሎ የስብሰባውን የመሩትም የተሰጡ አጠቃላይ የቋሚ ኮሚቴ አባላትም የተሰጡትን እንደ ግባት እንወስድና የተቀመጠልን ጊዜ ገደብ አለ። እነዚህን ነገሮች በዚህ ጊዜ አስተካክሉ፣ እነዚህ ነገሮች ደግሞ እንዲህ አድርጉ ብሎ የተቀመጠ አለ። እሱን ፖዚቲቭሊ ወስደን ገብተን ከዚህ በፊት እንዳደረግነው ሁሉ አሁን እዛ ላይ እገልጻለሁ። ቅድም እያልኩት ነው ሰባት የተለያዩ መመሪያዎችን ነው አዘጋጅተን አጽድቅን ወደ ስራ ያስገባ ነው። ይሄ ማለት የተሰጡትን ኮሜንቶችን ችላ ብሎ ማስቀመጥ ሳይሆን ወይም ደግሞ ምንም አያመጣም ብሎ ማለፍ ሳይሆን እኛ የምንሰራው በተማሪዎቻችንም በማህበረሰቡም የመጀመሪያ ተመራጭ ዩኒቨርሲቲ ለማድረግ ነው። እነዚህን ነገሮች ካላስተካከልን የተሰጡ ኮሜንቶችን የማንወስድ ከሆነ ተመራጭነታችን ጥያቄ ውስጥ ይገባል። ካልተመረጥን ደግሞ ተማሪ አናገኝም። ተማሪ ካላገኘን ደግሞ ዩኒቨርሲቲ መሆናችን ይቀራል እና ይሄ የፐብሊክ ዩኒቨርሲቲ ነው፣ የህዝብ ዩኒቨርሲቲ ነው፣ የመንግስት ዩኒቨርሲቲ ነው። እዚህ ውስጥ ያለን አመራር ከመንግስት ከህዝብ፣ አጠቃላይ ከባለድርሻ አካላት የሚሰጡትን ኮሜንቶች ተቀብለን አስተካክለን የመሄድ ይሄ ፍላጎትን ብቻ ሳይሆን ግዴታችንም ስለሆነ ይህንን ለማወጣት ዝግጁንን በተቀመጠው ታይም ቴብል መሰረት የቀሩትን ሰርተን ሰሚት እናረጋለን ወይም ደግሞ ሪፖርት እናረጋለን የሚል እምነት አለኝ። እንግዲህ ዶክተር ለሚጉታ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ለሰጡን ጊዜ ከልብ አመሰግናለሁ። እኔም ይህን እድል ስላገኘው በጣም አመሰግናለሁ። ክቡራን ተመልካቾቻችን የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የቴክኖሎጂ ምርምርና የእውቀት ሽግግር ውጤታማነትን በተመለከተ የኦዲት ክዋኔ ሪፖርት ላይ የተደረገውን ስብሰባ ማዕከል አድርገን የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሲያደረግ የነበረውን የክትትልና የስብሰባ አውድን አስመልክተን እዚህ እንግዳ ጋብዘን አብረን ቆየን። ስለተከታተላችሁን ከልብ እናመሰግናለን። ከቀሪ የቲቪ ፓርላማ ዝግጅቶች ጋር ሰናይ ጊዜ ይሆንላችሁ።